ሩታ፣ እንግዲህ አብርሽም በጥፊ በግራ በቀኘው ነው ደሞ ያጣመችው ማለት ነው። በአንድ ራሱ አይበቃሽም እናቴ ወይ ለምን በለሽ አታቂው

እሱ ቤት ሳይገባ ነው እንግዲህ ቪዲዮ የቲክቶክ ቪዲዮ እና የዩቱብ ቪዲዮ ሲለቀቅ ቪዲዮ ሲታይ ምን ብለ ሲሆን እንደዛ ሲተቃቀፉ እንደዛ ሲጠመጠሙ ምንት ይሁን ያኔ ደግሞ ኤሌክትሪ ሲጨብጭ ሆን ስቲክነ ነገሩ ምን አይ ምን ነው እሱ ከስንቱ ጋር ፎቶ ሲነሳ የለ እንዴ ከጥጌ ጋ ከፍቅርዬ ጋ ከስንት ሴቶች ጋር ፎቶ ይነሳላል እንዲህ ምንደ አሁን እንቁላል ነው ማንም አይነካው አለች እኔ የሚዲያ ሰው ስለሆን ከማንም ጋር ቪዲዮ ይሰራ ይችላሉ፣ ከማንም ጋር ልነሳ ይችላሉ። ነገ ተነስታ ነገ ተነስታ ከሌላ ጋር ቪዲዮ ሰራች የምትዘኝ ከሆነ ይሄማ አይሆንም። እኔ ታዋቂ ነኝ፣ ስለዚህ ቢሌ ነው ባሬርን መሆን ነው ምፈልገ ብለል ከዚህ በፊት ራስ ስለዚህ ቆንጆ ቆንጆ ሴቶችን እያማረጠ እያማረጠ እያለከበ እያለከበ ያመጣልሻል፣ ፎቶ ይነሳል፣ ቪዲዮ ይሰራል፣ እያሽቃበጡ ከዛ አንቺ ምን ልትሆኝ ነው? እናንተ አሁን ራሳችሁ ራሱ ሳትግባቡ ግራ የተጋባችሁ እርስ በራሳችሁ ሄዳችሁ ልጅ አመጣችሁ፣ እንዴት ይሆናል ይሄ ሁን። ራሳችሁ ራሱ ሳትግባቡ አንድ ሳትሆኑ ሳትተማመኑ ሄዳችሁ ልጅ አመጣችሁ። ልጁንም ድራ መጡ ሊከቱት ነው ማለት ነው። ሊተወኑ ከእናንተ ጋር አሁን ሊያበጫረቅ ነው እንደ ዋና ገንዳ

ህይወት መኖር እንፈልገው እንዲ ሁለ ጭቅጭቅጭቅጭቅ ሳልተቾኛል እንዴ ሳሎጂ በግድ ያኖሩ እና የልብሰን ጫፍ ራሱ መንካታችንም እንዴት ነው? እኔ የምትፈታኝ እያለ ነው እንግዲህ እኔ ነኝ ኮ ባል አንቺ ኮ ሚስለሽ እያለ እንግዲህ እየተናገረ ነበረ። ከዛ አብካቤል ጋር ራሱ እየታዳረቀ ነው እንግዲህ ተምናገባ፣ በመሀል እንዳገባ የሚያገባህ ነገር የለም እያለው ነው አቤል አቤልም ተቸገረ። ያው ይመስለኛል ልዩ ራሱ የአቤል ነው። እና ገርሞኛል። ያላችሁ ኮ እናንተ የተዋና ያልቅ ድራማቸ ያልቅ። እና እንግዲህ ቪዲዮን ካየሽ በኋላ ምን እንዳልሽ እንግዲህ፣ ወይም ታጀራ ወጥተሽ ይሆናል ዛሬ። እና ሁሎቼ ቪዲዮ ላይክ፣ ሰብስክራይብ እያደርጋችሁ እስኪ ያበረታችሁ ምንድን ነው እናንተ።